ራቴ ረስቻቃለሁ ሊትራሊ ላይብራሪ ስጠኝ ነው። ነገ ራቴ ለረስቼ አድሬ አቃለሁ። ኦኬ እን ስፔሻል ነው የምትለው ደይ የምታስታውሰው ነገር አለ? አዎ፣ ስፔሻል ዲዮች ብዙ ከእንትኖች አሉ ከአምና ምሩቆች ጊዜ ጀምሮ በቃ ይባይ ነው የሚመጣው። ኦኬ፣ ተመራቂዎች ከኔ ጋር ይመጡ ልጆች ሲመረቁ ሳይ ለሊ ለይ ባይ ነው በጣም ፈኒ የሆነው ስታነቢ ወይ ደግሞ ለፈተና ሩም ስትገቢው የገጠመሽ ነገር ካለ? በዚሁ ደግሞ የገጠመኝ ነገር አለ። እኔ ያነበብኩት ነገር ነበረ ሁሉንም አሁን ድረስ ሜድ ጆርኒ ካረኩ ብዙ ቪዲዮዎች ሰርቻለሁ። በተለይ ሜድ ጆርኒ ላይ ያለው ላይፍ ላይ ብዙ ቪዲዮዎች ሰርቻለሁ። እንዲሁም ደግሞ የሚያስተምራችሁ፣ የሚያስቃችሁ ብዙ ኢንተርቴን የሚያደረጋችሁ ቪዲዮዎችም ሰርቻለሁ ማለት ነው። ሌሎች ዲፓርትሜንቶች ላይም ሰርቻለሁ። እንደ ዲፓርትመንት መምረጥ እንዳለብን፣ ምን ማድረግ እንዳለብን ብዙ ቪዲዮዎች ሰርቻለሁ ማለት ነው። ይሄኛውን የሚመስሉ ሌሎች ቪዲዮዎች ለማግኘት ዳይሬክትሊ ዩቱብ ላይ ትገባላችሁ። ዩቱብ ላይ ከገባችሁ በኋላ ሞኢቲዩብ ብላችሁ ትጽፋላችሁ። ሞኢቲዩብ ብላችሁ ከጻፋችሁ በኋላ ዳይሬክትሊ ይሄኛውን ያመጣል እዛ ላይ ክሊክ ታደረጋላችሁ። ክሊክ ካደረጋችሁ በኋላ በጎን በኩል የሚገኘው ፕሊሊስት የሚለው ላይ ክሊክ ታደረጋላችሁ ማለት ነው። ክሊክ ካደረጋችሁ በኋላ እንደሚታዩት ሜድ ጆርኒ ላይፍ የሚለው ይሄ ፕሊሊስት ላይ ክሊክ ስታደረጉ ይሄኛው ነው የሚመስሉ ብዙ ቪዲዮዎች ታገኛላችሁ ማለት ነው። የምረን መምላችሁ ከዚህ ቪዲዮ ብዙ ነገር ትማራላችሁ። እንደዚህ ያደርጋችሁ ዳይሬክትሊ ከኔ ዩቱብ ይሄኛው ነው የሚመስሉ ሌሎች ቪዲዮዎች ማገኘት ትችላላችሁ። በተለይ ለቻናል አዲስ ከሆናችሁ ደግሞ ይባካችሁ ቪዲዮ ላይክ ሰብስክራይብ በማድረግ አበረታቱኝ። ምክንያቱም እናንተ አንድ ሴኮንድ ተጠቀማችሁ ቪዲዮ ላይክ ሰብስክራይብ ስታደርጉ ለኔ በጣም ብዙ ሞራል ይሰጠኛል፣ እንዲሁም ቪዲዮ ብዙ ሰዎች ጋር እንዲደርስ ያደርጋል። ስለዚህ ቪዲዮ ላይክ ሰብስክራይብ በማድረግ ይጠቅማል ብላችሁ ለምታስቡ ሰው ደግሞ ሼር በማድረግ እንድትተባበሩኝ በአክብሮት ጠይቃችኋለሁ። ታንኪዩ።

ሰላም የተከበራችሁ ውድ የቻና ላይ ቤተሰቦች እንዴት ናቸው? እኔም ደህና ነኝ፣ ጌታ ይመስገን። ዛሬ እንደሚታዩ ቀኑ እየተለየ ነው እና የምታዩ ሰዎች ማለት ነው እንዳለ ዛሬ ፒሲቱ ጨርሴን ሜድ ተማሪ ነን ሴሌብሬት እያረግን ነው ማለት ነው። ዛሬ የመጨረሻ ቀን ነው፣ በጣም ደስ ይላል። እስቲ ፊሊንጉ፣ ከፈተና በፊት ያለሽውን ፊሊንግ እና አሁን የሚሰማሽ ነገር ምንድን ነው? ኦኬ፣ ያው ከፈተና በፊት ከባድ ነበረ። ከባድ ጊዜ ነው ያሳለፍ ነው። በጣም ብዙ ከባድ ሁኔታዎች አልፈናል። በጣም ብዙ ሌሊቶች ቁጭ ብለን አድረናል። ከባድ ጊዜያቶችን አልፈናል። ያው እዚህ ቀን ላይ ይደረሳል ተብሎ አይታሰብም ነበር። ያው ካሳለፍናቸው ናቸው ነገሮች አንጻር ያው ጤና ተማሪ ብቻ ነው ሊረዳኝ የሚችለው። በጣም በብዙ ጥናት በብዙ ትጋት በብዙ መስዋዕትነት ነው ዛሬ ላይ እየደረስ ነው። እውነትሽ ነው። አሁን ለምሳሌ ቴንሽን አለ ሜድ ተማሪ ሲባል ብዙ ነገር አለ። አሁን ለፈተና ስተነቢ ፌስ ያረገሽ አሁን ለምሳሌ ብዙ ቻሌንጅ ሊኖር ይችላል፣ እስ ከነዛ ቻሌንጆች ሜንሽን የምታደረግም ነገር አለ በጣም ብዙ ቻሌንጆች አሉ። ያው ለምሳሌ አንተ እንዳልከው ያው በጣም የሚያስተሽን ሁኔታ ውስጥ ነበር። እኔ ነበር በቂ የጥናት ጊዜ ላይኖረን ይችል ነበር አልነበረንም። ያስጨንቅ ነበረ። እንዴት ነው ከበር የምናደርገው? እንዴት ነው የምንጨርሰው? የሚል ሀሳብ አለ በውስጣችን ነበረ። ግን ደግሞ እግዚአብሔር ይመስገን ያሁሉ ታልፎ እዚህ ቀን ላይ ደርሰናል። የማልፍ ይመስላል ግን ያልፋል ማለት ነው። እና አሁን ለምሳሌ ፌስ በጣም ፈኒ የሆነው ስተነቢ ወይ ደግሞ ለፈተና ሩም ስትገቢው የገጠመሽ ነገር ካለ በዚሁ ከገባሁ በኋላ ነው? በፊትም ይሁን ከሱ በኋላ ነው። ኦኬ፣ ከመግባቴ በፊት ብዙ ጊዜ እራቴን እራቴን እራሴ አድሬ አውቃለሁ። ላይብረሪ ስቶኝ ነው እራቴን እራሴ አድሬ አውቃለሁ። ኦኬ፣ እራቴን አልበላሁም እንዴ? ያነበብሽ ማለት ነው ያነበብኩት። እራቴን እራሴ አድሬ አውቃለሁ። በጣም ፈኒ ነው። እና የምትዩ የመጨረሻ ቃል አለሽ? አሁን ለምሳሌ ዛሬ ቀን በጣም የተለየ ነው፣ በጣም ደስ ይላል። እና የምትዩ ነገር አለ መጨረሻ ፋይናል ወርድ እግዚአብሔር ይመስገን። አይመስልም ነበረ። ያው ማለት በቃ ጨርሰን ምናምን እንደዚህ ሰለብሬት እናደርጋለን ብዬ አላሰብኩም ነበረ፣ ግን በቃ ደረሰ። አሁን አሁን ለምሳሌ ገና ሜድ ጆይን የሚያደርጉ ተማሪዎች፣ ሜድ ጆይን ለማድረግ የሚያስቡ ተማሪዎች አሉ አይደል? ለነሱ ምን አይነት መልእክት መልእክት አለሽ? ያው ከባድ ነው የሚሆነው። በጣም ከባድ የሆኑ ጆርኒ ጆርኒ ነው ማለት ብዙ ስትሬስ ያለበት ጆርኒ ነው። ስለ ብዙ ማጥናት ይኖርባል። ኤዱኬሽን ያስፈልገዋል። ማለት ዲ ስትሮንግ በቃ ጠንካራ መሆን ነው። ግቡ ነው የምትዩ? ያው ግቡ ለምን ሰርቫይቭ ነው። ሰርቫይቭ የምታረጉ ከሆነ ጆይን ብታረጉ ያዋጣችኋል እያለች ነው። በጣም ደስ ይላል። ስለዚህ ቻው ቻው፣ ሃቭ አ ናይስ ታይም። ደስ ብሎኛል።

ዛሬ የተለየ ቀን ነው። እንደምታዩው በጣም ብዙ ነገር አሳልፈን ዛሬ ደርሰናል። ይመስገን እና ከመጀመሪያ ከስሜ እነሳ። ስሜ ማንበል፣ የኔ ስም አብዱል ፈታህ ሽኩር ነው። ተማሪ ነበር። አሁን ግን ነገር ነው ነገር ነበር ላይ ገብቶ ቆመ፣ ዩትረስ ላይ ማለት ነው። ዩትረስ ላይ ካንሰር አለ፣ ፒአይዲ አለ፣ በቃ እዛው ገብቶ ቆመ ማለት ነው። እሺ ስለዚህ ሰው ይወለድ ይውጣ ከዩትረስ ኦክሲቶሲን ቢሰጥ ብሎ አንዳንድ መምህሮች አያስመርጡም እና በቃ ይሄ ሁሉ ሚት ለ25 ደቂቃ አንተ አኒሚያ ስላላያዘኝ ራሱ አሁን ሜድ ከገባኩ በኋላ ማለት ነው። የቀጠሜት ነገር በጣም ፈኒ የሆኑ ነገሮች አሉ። ፈኒ የሆኑ ነገሮች በጣም ብዙ ነገሮች አሉ። አንደኛ ምንድን ነው ሜዲሲን ማለት ኢንተረስቲንግ ትምህርት ነው። አንተ ሁኔታውን ካወቀው ስትረስፉል ከሆንክ ግን ያውድ ማለት በጣም ከሳለ ምናምን ህይወት ያስጣላ። በቃ ሌሎች እንደው ፍላጎት ያላቸውን ሰዎች ራሱ እንዳይማሩ ልትመክሩላ ትችላል፣ አንተ ኢንተረስት ስለጠፋ ማለት ነው። ስለዚህ ሜዲሲን ጆይን ስታደርጉ ፍላጎታችሁ ትምህርቱ ትልቅ ነው፣ ዶክተር ሲባል ስሙ የገነነ ነው የሚለውን ነገር አይታችሁ ፍላጎትን አዳምጡ፣ ማድረጉ የተሻለ ነው። ምክንያቱም መጀመሪያ ላይ ጎበዝነን በቃ አንደኛ ትወጣለህ፣ ሁሉም ነገር ባንዲራ ይሰቀልልሃል። መጨረሻ ላይ ካምፓስ ስደርስ እስከ ዛሬ ባንዲራ ተሰቀላል፣ አሁን ምን ላድርግ ይላል። ጭንቅላት ይደክማል ማለት ነው። አሁን ለምሳሌ በዚህ ሰዓት ያለው ጉዳይ ማለት ነው። ሜዲሲን ሲባል ድሮ ያበላል ብዙ ነገር ነው ያለው፣ ወሬው ስሙን በጣም ደስ ይላል። አሁን ለምሳሌ ዶክተር ሲባል ከባድ ነው። አሁን ግን በዚህ ሰዓት ያለው በጣም ተስፋ የሚያስቆርጥ ብዙ ነገር ነው ያለው ዶክተሮች ዶክተርነት ትቶ ታክሲ ድራይቨር የሆኑ ነው፣ ብዙ ነገር ነው የሚባለው። አሁን ምንድን ነው የምትለው? አሁን ለምሳሌ ይሄኛውን ነገር ስትሰማ ምንድን ነው ፊሊንግ? በጣም ጥሩ ጥያቄ ነው ያነሳኸው፣ ምክንያቱም ብዙ ሰዎች ጥያቄ ያነሳሉ አንድ ነገር። እኔም ይሄን ጥያቄ ብዙ ጊዜ ተጠይቄ ነበረ። እኔ ሜዲሲን የሚገባው በእኔ ሰበብ ማለት ነው፣ እኔ ሰበብ አድርሼ አንድ ሰው ህይወት የምታደግ ከሆነ የእኛውን ነገር በቃ ከኢኮኖሚ ጥቅሙ የተሻለ ነው በሚለው እንጂ አሁን ይሄ ጥቅማ ጥቅም አለማዊ ጥቅማ ጥቅም ካሉት ነገሮች አንፃር ካየው ሜዲሲን ትምህርት እንደ ሻማ ካቀለጥክ በኋላ አበራክ። በቃ የሆነ ንፋስ መጥቶ ያጠፋል። ለምሳሌ ተላላፊ በሽታዎች ይዟል ከዛ በኋላ በቃ የሆነ ነገራቶች ምንድነው፣ ለምን አውላል ልትታከም ትችላለህ። ሂሊና ሂሊና እንጂ ኢኮኖሚካሊ ብዙ መዋጭ ነው። አሁን ግቡ ነው የምትለው? አሁን ለምሳሌ ገና ሜዲሲን ጆይን ለማድረግ ብዙ ሰው ይፈልጋል። በትክክል ይፈልጋል። አሁንም ያለው ይሄ ስሜት ሁሉም ሰው ነው ውስጥ ነው ያለው። አሁን ምንድነው የምትለው? ግቡ ነው የምትለው ወይስ ደግሞ እንዳት ግቡ ነው? ሜዲሲን ትምህርት ጉብዝናን አይደለም የሚጠይቀው ፍላጎት ነው። ፍላጎት ያላቸው ሜዲሲንን ተምረው ዶክተር ሆኖ መመረቅ ይችላሉ። ጎበዝ ስለሆናችሁ ብቻ ሜዲሲን ጆይን አታርጉ። ሜዲሲን የጎበዝ ተማሪ ትምህርት ሳይሆን የፍላጎት ነው። ፍላጎት ካለ አንተ ተምረህ ተመረቀ ማውጣት ትችላለህ። አሁን ፍላጎት ያለው ፋሽን ያለው ሰው ጆይን ቢያደርገው ያዋጣል ማለት ነው። አሁን ለምሳሌ ዛሬ በጣም የተለየ ቀን ነው የዛሬ ቀን ማለት። ኦልሞስት እኛ ጋር የመጡ አምስተኛ መቶዎቹ ራሱ ሊመረቁ ነው። እኛ ግን ገና ረጅም ጉዞ ነው የሚጠብቅን። አሁን ለምሳሌ እስካሁን ድረስ ያሳለፍኮ ላይፍ ግቢ ውስጥ አለ አይደል? ስፔሻል ነው የምትለው፣ ደይ የምታስታውሰው ነገር አለ? አዎ ስፔሻሊቲዎች ብዙ እንትኖች አሉ። ከአምና ምርቆች ጊዜ ጀምሮ በቃ እምባዬ ነው የሚመጣው፣ ተመራቂዎች ከኔ ጋር የመጡ ልጆች ሲመረቁ ሳይ አለ ካለ አይደለ በቃ ይሄን ነገር ባየ ቁጥር ኢምባን ባይላል። ስለዚህ ትግስትም ያስፈልጋል፣ ሜዲሲን ትግስት ያስፈልጋል ማለት ነው። የመጨረሻ ቃል የምትለው ነገር አለ? አሁን ለምሳሌ የዛሬ ቀን በጣም ደስ ይላል። ፊሊንጉም በጣም እንደምታየው ሁሉ ሰፋ ያለ የሳቀ ቴንሽን ውስጥ የነበረው ሪሊፍ አርጎ በጣም ደስ ብሎ እየተጫወተ ነው ማለት ነው። ፊሊንጉ አሁን ለምሳሌ የዛሬ ፊሊንግ ጀነራላይዝ አርገ ማለት ነው በአንድ ቃል ሊገልጽ ይችላል ለአንድ በአንድ ቃል ሊገልጽ የሚችለው ምንድነው እንደዚህ አይነት ቀናቶች ይመጣሉ ይሄ የደስታ ቀን ነው ለዘን ቀን ይመጣል እና ምንድነው ማድረግ ያለበት ሁሉም ሰው ለፈጣሪ ማመስገን አለበት ያላመሰገናችሁበት ነገር ዘላቂነት የለውም ስላለ ማመስገን አለባችሁ ይላል አመስገን ቴንክ ዩ ዊ ዲድ ኢት